ከተሰጠኛ ሬድ ጠንካራ ፉክክር የተደረገበት ጨዋታ በአቻ ውጤት ተጠናቋል። እንዴት ነበር የጨዋታ እንቅስቃሴ? ጥሩ ነበር። በበታችን በኩል የነበረ የጨዋታ ፍሰት በተመልካችን ማራኪ ነበር ነው። በጣም የማጥቃት እንቅስቃሴዎች የነበረበት ስለ ነበር በመጨረሻ ሰዓት ላይ እነሱ ግብ አስቆጥረው አቻ ለመሆን ይችላል። እስከ መጨረሻ ድረስ ተጋድሎ አድርጋችሁ ነበረ፣ ጨዋታውን በእጃችሁ እንዳይወጣ መጨረሻ ጎል ተቆጠረ፣ ያስቆጫል። እኔ አልኮችን የኳሱ አንዱ ውበት እንደዚህ አይነት ነገሮች መኖራቸው ስለሆነ ይሄ የሚፈጠር ነው። ሁልጊዜ ሊኖር ይችላል እና የሚጠበቅ ስለሆነ ያው የልፋታቸውን ያህል እነሱም ሊያገኙ ይችላል። የኢትዮጵያ ወንጫ ከፊት ይጠብቃል። በተወሰነ መልኩ በዛሬው ጨዋታው ትንሽ ጨዋታ ኃይል የተቀላቀለበት ከመሆኑ ጋር ተያይዞ ተጫዋቾች ተጎድተው ወጥተዋል እና ከበድ ከበድ ያለ ጉዳት ይመስላል እና ይሄ ለቀጣይ በፕሪሚየር ሊጉም በኢትዮጵያ ወንጫ ላይ ፈተና ያው በእርግጥ ይጎዳል፣ ተጫዋች መጉደሉ ይጎዳናል። ቢሆንም ያንን ቦታ ደግሞ ተክተው የሚጫወቱ ሌሎችም በተጠባባቂ ላይ ያሉ ልጆች ስላሉ እነዛ ልጆች እስከዛ ድረስ የመዳን እድሉም ይኖራል። ባይድኑ እንኳን በነዛኛዎች በቀሩት ልጆች ተክተን መጫወት የምንችልባቸው አጋጣሚ ስላሉ ምንም ብዙ ያን ያህል የሚያሰጋ አይደለም። የጨዋታው ጠንካራ ፎክር እንዳለ ሆነው ግን በተወሰነ መልኩ ኃይል የተቀላቀለበት እንደሆነ ይታይ ነበር እና እሱን ለመቆጣጠር በእናንተ በኩል ምን አስባችኋል ነበረ? ያው እነሱ መሀሉ ላይ ነው ኳስ ብልጫ ወስደው ለመጫወት ከኛ በተሻለ እንቅስቃሴ ለማድረግ የሚሞክሩት እና ያንን ቦታ ማበላሸት ነበረብን። የእነሱን የመጫወቻው ሜዳ ማጥበብ ነበረብን። የሚጫወቱባቸውን ቦታዎች ክፍት ሆነው በቀላሉ አግኝተው ወደ እኛ ሜዳ የሚሻገሩ ኳሶችን በአግባቡ በትክክለኛ መንገድ እንዳያደርሱ የማበላሸቱን ስራ አዛጋ ሰርተን በምናገኘው ኳስ በመልሶ ማጥቃት ማግኘት ነው የሞከርነው። ዞሮ ዞሮ አንድ አጋጣሚ አግኝተን አስቆጥረናል። አንድ ሁለት አጋጣሚዎችም ሌሎች አግኝተን ሚስ ያደረግናቸው ኳሶች አሉ እና በዛ መንገድ ነበር ስንጫወት የነበረው። የኃይል ጨዋታውንም እዛ ጋር ለመቆጣጠር ውጥረት ያደረግነው ነው። እኔም አመሰግናለሁ። ጨዋታው በብጫሻ ደቂቃ ማስቆጠራችሁ ወድባቸው ውጤት ተጠናቋል። እንዴት ነበር ሂደቱ? ሂደቱ አቻ መውጣታችን ብዙም አያስደስተኝም። ምክንያቱም የተፈለግነውን ያህል እየሆን አይደለም። በየጊዜው ተጫዋቾቻችን እንግዲህ የቻሉትን ለማድረግ ይጥራሉ። ነገር ግን ምን እንደሆነ አታውቀውም። በየጊዜው የተለያዩ ችግሮች ይፈጠራሉ፣ ያን እናርማለን፣ ሌላ ችግር ይከሰታል። ያ ነው ብዬ ምነው። ተከታታይ አምስተኛ ጨዋታ ነው አቻ ውጤት፣ ይሄ ምንን ያሳያል? ጎል አለማግባት፣ ጎል አለማግባት እኮ ናቸው፣ ያገባውንም መጠበቅ አልቻለም። ሁለቱን ነገሮች ናቸው። መዋቅራችን ላይ ስንጫወት መዋቅሩ ላይ ችግር አለ፣ ምክንያቱም የታክቲክ ጉዳይ አይደለም ወደፊት የምንሄድበት መንገድ ነው ችግሩ። የተባለውን ነገር ያለማድረግ ነው ችግሩ። ቡድኑ በጣም በየዲፓርትመንቱ ጥራት ያላቸው ተጫዋቾች አሉት፣ እና የማግባት ችግር አለመቀረፉ እንዳልከው ነው። በተደጋጋሚ ችግሮችን ለማስተካከል ጥረት ታደርጋለህ እና ምንድን ነው መሰረታዊ ነገር ማስተካከል አልተቻለም። ጥራት ለእናንተ ነው አንጻራዊ ነው። ጥራት ለእኔ ጥራት የሚለው ቃል ለእኔ አንጻራዊ ነው። ከየትኛውም ቡድን የተሻለ ጥራት ኖሮን አይደለም፣ ተመሳሳይ ነው። ኢትዮጵያ እግር ኳስ ብያለ አሁንም ያሉን ልጆች ከሌሎቹ ጋር በቁጥር ብታቸው ነው። ቁጥር አይደለም። እግር ኳስ ፍላጎት፣ የማሸነፍ የመጫወት ነው። ያን ነው ማምጣት ያለብንና ይህን ነው ማስተካከል ያለብን ብዬላለ። ትንሽ ወደ ጨዋታው ለመለሰና ና ትንሽ ጨዋታው ውጥረት የነበረበት ኃይል የተቀላቀለበት ጨዋታ ነበርና እሱን መቆጣጠር አልተቻለም። እሱን እንግዲህ ኃይል ያለበት ጨዋታ የሚቆጣጠረው ዳኛ እንጂ እኔ አይደለሁም። ያ የሱ ተግባር ነው። ስለዚህ እኛ የተባል መጫወት ብቻ ነው። ባለው ነገር ዳኛ ፊሽካ ሲነፋልን እንቀጥላለን። ከቀጠለ ከተዋንተዋለን። ሌላ ምንም የለውም። አመሰግናለሁ።